ሲዋር የሚባላለው የወለጋ ክፍለሃገር፣ እንኳን ነ ንጊዛ ሰብሳቢ ነኝ። ስለዚህ አሁን ማሳወቅ የምንፈልገው አንድ ጉዳይ ስላለ ወደመጣ ማለት ነው። እሱ ምንድነው፣ ፋኖ ወለጋ ላይ ልዩነት አለው ይ ከተለያዩ ቦታዎች እና ከተለያዩ አቅጣጫዎች ልዩነት እንዳለ ተደርጎ በጣም ሲወራ ስለነበር ያው አንድነታችንን ከወለጋ ውስጥ ሌላ ይፋኖ አድርገን እንደደል እና የተለያየ ዓላማ ያለው ኃይል እንደደል ነገር ግን እኛ በአላማ በማንነትም በትግልም ዓላማ አንድ የሆናችንን ለማሳወቅ አስፈላጊ ስለሆነ ነው። በዚህ አጋጣሚ ከእዙን ካመሰራታችን በፊት ከዛሬ አምስት አመት ቀደም ብሎ ጀምሮ ማለት ነው የወለጋ ሕዝብ ስለ ህልውናው መታገል ፍርጅ ምራለስ ጀምሮ ዙም መስርተን ሶስተኛ ወራችን ነው። አሁን እስከዚህ ድረስ ከ በሐሳብ በገንዘቡ እና በተለያዩ ድረዮች ስትደግፉን የነበራችሁ ወገኖቻችን ከዛም ከዚህ የሚነሳው ወሬ ሐሰት መሆኑን አውቃችሁ እኛ ግን በአንድነት እየታገልን መሆናችንን ተረዳችሁ አሁን በፊት የነበረውን ድጋፋችሁን አጠናክራችሁ እንድትቀጥሉ በዚህ አጋጣሚ መልክት ማሰራር ፈልጌ ነው። አመሰግናለሁ። እንሻም አመሰግናለሁ። ሰኔ አናውቃም ካምታለሁ ጋደጃበንን ሁኔታዎች በሚዲያችን በተለያዩ ፖለቲካ ቁሰቶች ስላሉ እነሱም እርግጠኛውን ለማሳወቅ ነው። የተለየ አደረጃጀት ወይም የተለየ አካባቢ እንዳለ ሲገለጡ የቆዩ ነገሮች ስላሉ አንድ ላይ የሆነን ስራ እየሰራ መሆናችን እና አንድ ላይ የሆነን ወደፊትም ሌሎች ሌሎችን የተሻሉ እንደምናሳይ ከሀገር ውስጥም ከሀገር ውስጥ የሚያሉ ደጋፊዎች በሙሉ እንዲያውቅብን ነው። ሰላም ነው። አመሰግናለሁ። አመሰግናለሁ። የቆየሙ እናባላለሁ የአማራ ፋኖ በጎጃም ከተናስ ሶስት ወር እንግዲህ፣ ወለጋ ቢዛሞ የአማራ ፋኖ በጎጃም ስራ አስፈጻሚ ተዋይቶ ድጋፍ ለማድረግ በሶስት ወር ውስጥ ግን ከፍተኛ ስራዎችን እየሰሩ ነው የሚገኙት እና በዚህ በሶስት ወር ድርጅቱ ከተመሰረተ በኋላ

የአማራ አንድነት መተሳይ ለማምጣት በጋራ የሚሰራ አንድ ህዝብ ነው፣ እና አሁንም የአማራ አንድነትን ለማምጣት የቀጠና ስብሰባዎች የወለጋ የቀጠና ስብሰባውን ለማምራት አለ ሌሎችም የሽባይ ወጭቶች በጋራ የተሰራ ነው። የአማራ አንድነትን እንግዲህ መቃረቢያውን ያው እንደማ ለመግለጽ የአማራ አንድነት ዘመቻ ወይም የአንድነት ዘመቻ ነው የሚጀምር ነው ማሳያ ነው። በክፍለ ሀገር ለአስተዳደር ይመች ዘንድ ለጦርነት ለኦፕሬሽን የሽምቅ ውጊያ ይመች ዘንድ እንጂ በአንድ ተናበን እንደምንሰራ ዓለም ያወቀው ጉዳይ ነው። ስርዓቱም ከፈራረሰ ቆይቷል። እንግዲህ ስርዓቱ መነሻው የወለጋን ህዝብ በመጨፍጨፍ ነበረ እና ይሻን የሰባት ዓመት ሕፃን ወላያውን በኋላ አማራ አልሆንም እያለች አያ አማራ ነሽ ብለው የገደሏት ሕፃን የሁሉም ኮዝ መነሻ ወለጋ ነበረ። ቀጥሎ ማይካላ ጭና ብዙ ጉዳዮች አሉ፣ አማራ የተመሳሳቸው እና አሁን ግን አማራ በአንድ ቤት ተሰባስቦ ይህንን ስርዓት እስከመጨረሻው መጨረሻው ድረስ አስወግጦ ወደፊት እየተሰመሰ ነው። ስለዚህ ወለጋ ቢዛሞ የአራቱ ክፍለ ሀገራት ከጎናችሁ ነው። እናንተ በርቱ፣ ድርጅታችሁን አጠናከ ሌላ በወሎ አብረን እየተወያየ ነው። ሌሎችን መሪዎቻችን በአንድነቱ አራት ሰዓት እየሰሩ እና አርበኛ ዘመነ ካፌ በአንድነቱ አለም አቀፋዊ አንድነቱ ይመጣል። ከእኛ ጋር ቅርበት ከመሆኑ አንጻር ብቻ ሰው የሚታየው እንዳንድ ቤተሰብ በጋራ እንደምታገለው ለአማራ አንድ ነው፣ ደንበር የለሽ። በቀጣይም አሁን የተነጋገርናቸው ይበቃል። የጋራ ነፃ ቀጠና ጀምረን ብዙ ሰራ ክስቴ ኮሪደሩ ከመሆኑ አንጻር ህዝቡ በዙ የተጨፈጨፈ ከመሆኑ አንጻር እና በዚያ በወለጋ እዙ ሲጋብዘን ይህን የምናግዘው ጉዳይ አለ። ብዙ ጉዳዮች አሉ። በዚህ ጉዳይ ላይ ዝም ብለን የብቻችን ዘቡ ብለን ሳይሆን አራቱ ክፍለ ሀገራት ወንድሞቻችን ጋር በጋር ነገር ነው። ድጋፍም ስንሰጥ ወጃም የሰጠው ድጋፍ ጎጃም የሚያድርገው ትብብር ሸዋም ወሎም ጎጃ ጎንደርም አለ ልክ አራቱ እንዳንሆነን ነው። ለቤንዛ ሞዝ ድጋፍን ሰጠው የቤንዛ ሞዝም የሚያየን በጎጃም የሚያዩን በሙሉ በጎንደር በሸዋ በወሎ ያያልና በቀጠና ትስስሩ መጀመሪያ ወደዚህ መጠው ውይይት እንድናደርግ የተገናኘ ነው። ቀጠና ትስስሩና እኔ በቀጠና ትስስሩ አማካኝነት አንዳንድ የልምድ ልውውጥ እንድናድርግ ተነጋገርነ፣ ተስማማነ። እነሱም አባይን ተሻግረው ወደ ጎጃም መጡ። ከዛ በኋላ ምንድነው ያደረግነው? በየቀኑ በዲፓርትመንት የልምድ ልውውጥ ነው ያደረግነው። የልምድ ልውውጥ ነው ያደረግነው ከኔ ጀመረ በፒያሩ ወይም በግንኙነቱ፣ በአደረጃጀቱ፣ በስትራቴጂ፣ በወታደራዊ ክምት፣ በሰው ሀይል፣ በዘመቻው ልክ በእያንዳንዱ ዲፓርትመንት የልምድ ልውውጥ ነው ያደረግነው። ይህን የልምድ ልውውጥ ካደረግነው በኋላ በወለጋ ያለው የአንድነት ጥያቄ ያንድነት የመጨረሻ ጊዜ ለዓለም ለማሳወቅ ወንድሞቻችን አንድ ላይ ቁጭ ነው ሲያወሩ በምንም አይነት ክፍተት ሳይኖር ከዚህ በፊትም በጋራ እየሰሩ ነው። በጋራ ኦፕሬሽን እየሰሩ ነው። አሁንም ደግሞ አላማቸው በአንድ ድርጅት በአንድ ጥራት ተሰባስበው ይህን ድርጅት ወደፊት ለማስኬድ ቆርጠው የተነሱ ናቸው። የአማራ ባንክ ድጋፍ በማድረግ ተዘጋጅቷል ማለት ነው እና የወደፊቱ ስልጠናዎች እንሰጣለን። የጋራ የሆነ ስልጠናዎች እንሰጣለን። የጋራ የሆነ ስልጠናዎችን ስንሰጥ የኛ አካላት የፖለቲካ መኮንኖች የወታደር መኮንኖች ስልጠና ሲሰጥ ከነሱ ይመለል እነሱም ደግሞ ስልጠና ሲሰጡ ከኛ ይሄዳል፣ እና የጋራ የሆነ ስራ እንሰራለን። በቀጥና ሲሱ እንደ አራቱ ክፍለ ሀገር አምስተኛውን ይዘን አጠናክረን እየቀጠለ ያለ ነው። በጣም አመሰግነው አጎናችሁ የሚናለው አመሰግናለሁ። እኔ ስሜ ሻለቃ ክምዱስ ስጦታው እባላለሁ። ከወለጋ ክፍለ ሀገር ወይም ቢዛሞ

እንደው በብሷትና በአማራ ሶቃታ ሲታገል ያልተበታተነውን ይህምን ተቋም ሲሰራ በነበረ ሰዓት የተለያዩ ኮንትሮል ፈግዱ የራሳቸውን ጥቅም ለማስከበር ነው እንደተለያየንና እንቅፋት እንዳላድርጉ ሲተረጉሙት የነበሩትን አሁን ስራችንን በአንድ ላይ አድርገን ስራችንን በአንድነት እየሰራን እንገኛለን። በተረፈ አማራ ፋኖ በጎጃም፣ የአማራ ፋኖ በጎንደር፣ የአማራ ፋኖ በሸዋ፣ የአማራ ፋኖ በጎንደር አማራ ሲያሉ